በሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር ከሰባት ለሰባ የተሰጠ መግለጫ። እንደሚታወቀው የሰባት ለሰባ ክፍለ ጦር በሸዋ ጠቅላይ ግዛት እዝ እዝ አወቃቀር መስራች ሁኖ ከፍተኛ ተጋዶ እያደረገ እያደረገ ያለ ክፍለ ጦር በመሆኑ ይታወቃል። ይሁንና በሸዋ ጠቅላይ ግዛት እዝ ኮር ስር በአምደ ጽዮን ኮር ስር ጥላትን አይቀጡ ቅጣት እየቀጣ ከፍተኛ ተጋድሎ እያደረገ ይገኛል። ይህንና ጠንካራ ክፍለ ጦር መስራች እንደሆነ ይታወቃል። የባንዳ ስብስብ የአገዛዙ ስርዓት በተለያየ ፕሮፓጋንዳ ውስጥ እንደ ተላላኪ የውስጥ ተላላኪ ባንዳዎችን አሰማርቶ ይገኛል። ነገር ግን ይህ ክፍለ ጦር በፕሮፓጋንዳ የሚፈርስ ጦር እንዳላደለ ማሳወቅ እንፈልጋለን። በመሆኑ በተግባር እያሳየ ይገኛል። ይሁንና በጦርነት ምክንያት በጦርነት ያልቻለውን የአገዛዙ ቅጥረኛ ኃይሎች በሆኑም በውስጥ ባንዳዎች ቅጥረኛ ቀጥረው ለማፍረስ ቢሞክሩ፣ ይህንም ማሳወቅ እንፈልጋለን። የማይቻል ጉዳይ ነው፣ ማፍረስ አይቻልም። በሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ስር ያለው የሰባት ለሰባ ክፍለ ጦር ተገንጥሏል ተብሎ የተሰጠው መግለጫ የሰባት ለሰባ ጦር የማይወክል መሆኑን ሞላው የአማራ ሕዝብ እንዳውቅ እንፈልጋለን በሚዲያ እየወጡ ተከፋፍለዋል ይባላል የሚነገረው፣ ነገር ግን ከእውነት የራቀ ነገር ነው። እንደሚታወቀው በተሰጣቸው የሰባት ለሰባ አመራሮች ታፍነዋል እየተባለ የሚወራ ወሬ ከእውነት የራቀ ነገር ነው። ግዳጃቸውን በአግባቡ እየተወጡ ይገኛሉ እንዴ እንደሚወጡም እንገልጻለን። አሁን ላይ በ7ለ70 ክፍለ ጦር በተሰጣቸው ቀጠና ላይ ሆነው ተጋድሎ እያደረጉ በመሆኑ እንገልጻለን። ለዚሁም ማሳያው በምሳሌ በሞላሌ ቀጠና በ26 07 17 መለያ አካባቢ ጠላትን ኃይል አይቀጡ ቅጣት እየቀጡ ይገኛሉ። የአድባራ አድባራ መድኃኔ ዓለም ክብረ በዓልን ለማክበር በቦታው ተገኝተው ክብረ በዓሉን አክብረዋል። የተለያየ ሀሳብ ካለ ማንኛውም አካል ተግባር ቀርቦ በተግባር መነጋገር የሚችል መሆኑን እንገልጻለን። በመጨረሻ እንኳን ልንለያይ ቀርቶ የአማራ ታጋዎችን የአማራ ታጋዎችን አንድ አድርገን ለመታገል እየተንቀሳቀስን መሆኑን የአማራ ሕዝብ እንዳውቅልን እንፈልጋለን። በሸዋ ጠቅላይ ግዛት ዕዝ የአምደ ጽዮን ኮር የሰባት ለሰባ ክፍለ ጦር መግለጫ። እሺ አመሰግናለሁ።